ፍቅር ፍቅር የህይወት መሰረት ነው፣ ግን ፍቅር ብቻውን ሁሉንም ነገር መሸፈን አይችልም። ትዳር የሁለት ሰዎች ጥምረት ነው እና ራስን አትጉዳ፣ ራስን አትጉጂ፣ ህልምሽን አትግደይ፣ ህልምን አትግደል፣ ማንነትን ጠብቅ፣ አንቺን መደይ ማንነትሽን ጠብቂ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል የተከታታይ ቤተሰቦች ከሀገር ውስጥም ከሀገር ውጭም የምትገኙ ውድ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላሁ ስብሓን ወተላ ሰላምና እዝነድበቃ ጥበቃ ሉ አይላችሁ እያልኩኝ እንግዲህ ዛሬ ላይ የአላሁ ስብሓን ወተላ ፍቃድ ሆኖ ተገናኝተናል። አልሐምዱሊላ ዛሬ ላይ እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አድርጋለሁ። እንግዲህ ለ ለወንድሞቹ ይጠቅማል ብዬ ያሰብኩትን ትምህርት አስተማሪ እየላችሁ መጥቻለሁ። እንደምትወዱት አልጠራጠርም። ኢንሻአላህ በትዳር ውስጥ ፍቅርን የሚያጣፍጡ ነገራቶች፣ ትዳር ከተመሰረተ በኋላ መጣፈጥ አለበት እና ትዳርን የሚያጣፍጡ ማርማር የሚያስብሉ ነገራቶች አሉ እና እነዛ ነገራቶች ምንድን ናቸው የሚሉትን ከአንድ እስከ ስድስት ፖይንቶች ነጥቦች እየላችሁ መጥቻለሁ። እንደምትወዷቸው አልጠራጠርም። ስለዚህ ውዶች ባለ ትዳሮች በትዳራችሁ ውስጥ ደስተኛ እንዲሁም ደግሞ ፍቅር እንዲመጣ የሚያደርጉ ነገራቶችን በደንብ ለእናንተ አስፈላጊ ነው። እንዲሁም ደግሞ ላጤዎች ይህ ማለት ነው፣ እናንተም ደግሞ ከማግባታችሁ በፊት ማወቅ ያለባችሁ ነገራቶች ነው። በትዳራችሁ ውስጥ ምንድነው ትዳርን ለረዥም ጊዜ እንዲቆይ የሚያደርገው ወይም የሚያጣፍጠው የሚለውን ነገር በደንብ አውቃችሁ ብትገቡበት ይጠቅማችኋል ብዬ አስባለሁ። አለኩላሊን እንግዲህ ለላጤዎችም ደግሞ ለባለትዳሮችም ወሳኝ ነገር እስከሆነ ድረስ በደንብ ልትከታተሉ ስል በአክብሮት ጠይቃለሁ። እንሻአላ እንግዲህ በትዳር ውስጥ ፍቅርን የሚያጣፍጡ አስር ነገ በትዳር ውስጥ ፍቅርን የሚያጣፍጡ ነገራቶችን ነው እየላች የመጣሁት ስድስት ነጥቦች አሉ ብያቸዋለሁ። እናያለን ማለት ነው። እውነት ነው በትዳር ውስጥ ፍቅርን ሊያቀዘቅዙ አልፎም ተርፎም ሊገድሉ የሚችሉ ብዙ ነገሮች አሉ። ከነዚህም ውስጥ ጥቂቶቹ እነሆ እየላችሁ ቀርብ ያለው አንደኛው መግባባት ማጣት ነው ማለት ነው። ማለትም በቂ አለመነጋገር፣ ስሜትን፣ ሀሳብና ችግሮችን በግልጽ አለመነጋገር የትዳር መሰረት ያናጋል ማለት ነው። አለመስማማት የሌላውን ሀሳብ ለማዳመጥ ፈቃደኛ ለመሆንና ሁልጊዜ የራስን ሀሳብ ብቻ ማራመድ ማለት ነው። ልብ በሉ ወዳጆቼ፣ የቃላት አጠቃቀም ስድብ፣ መሳደብ፣ መዋረድና በንቀት መናገር ፍቅርን ያቀዘቅዛል ይቀንሳል ማለት ነው። ሁለተኛው መተሳሰብና መከባበር ማጣት ማለትም ግደለሽነት ለትዳር አጋር ስሜትና ፍላጎትን ለችግሮች ደንታ ቢስ መሆን አለመተሳሰብ፣ በትዳር አጋር ላይ ጫና መፍጠር፣ በኃላፊነት አለመተባበር እና እሱን እሷን አለማገዝ፣ አክብሮት ማጣት፣ በሰዎች ፊት ማዋረድ፣ ማንቋሸሽ እና በትንሹን በትልቁ አለመክበር አለመከባበር ማለት ነው። እንግዲህ ወደ ሶስተኛው ነጥባችን ስንሄድ ክህደት፣ መዋሸት በትንሽ የሚሆን በትልቅ ነገሮች መዋሸት የትዳርን እምነት ያሳጣል ማለት ነው። ይሄ ለትዳር ትልቅ ቀውስን የሚፈጥር ነገር ነው እና ከሌላ ሰው ጋር ግንኙነት መፍጠር አካላዊም ሆነ ስሜታዊ ክህደት በትዳር ውስጥ ያለውን ፍቅር ይገድላል ማለት ነው ሰው ምንድን ነው እነዚህ ነገራቶችን ልንጠበቅ ልንጠነቀቃቸው፣ ይገባል። እውነቱን አለመናገር አንድ ነገር ተደብቆ ሲቆይና እውነቱ ሲጋለጥ የትዳርን ፍቅር ያቀዘቅዛል። ወደ አራተኛው ነጥባችን ስንሄድ የዕለት ተዕለት ኑሮ ጫና፣ ገንዘብ ነክ ችግሮች፣ የገንዘብ እጥረትና የገንዘብ አጠቃቀም በተመለከተ አለመግባባት፣ ሰ የቤት ውስጥ ስራ ጫና፣ የቤት ውስጥ ስራ በኩል አለመከፋፈልና አንዱ ላይ ብቻ መጫን፣ የልጆች ኃላፊነት ልጆችን በማሳደግ ረገድ ያለ መግባባት ጫና መፍጠር ማለት ነው። ያ ማለት ለምሳሌ ሴት ልጅ ቤት ትሆናለች፣ ወንዱ ውጭ ላይ ነው የሚሰራው እንበል። ነገር ግን ቤት ሲመጣ አሁን ይሄ እሷ ኃላፊነት ነው፣ የቤት ስራ ኮ የእሷ ነው፣ ግዴታዋ ነው፣ የራሷ ጉዳይ ብሎ ይሄንን ለእሷ መተው፣ ይህም ደግሞ አለመተሳሰብን እና ጫናን እንዲፈጥር ያደርጋል ማለት ነው። ትዳር በራሱ ፍቅር፣ መተሳሰብ መኖር አለበት ማለት ነው። ወደ አምስተኛው ነጥባችን ስንሄድ የፍቅር መገለጫ ማጣት፣ ማለትም ስሜትን አለመግለጽ፣ እወድሻለሁ እወድሃለሁ እንዴት ናት እቺ ቃል አለ ማለት ማቀፍ መሳም ስጦት አለ መስጠት አብሮ ጊዜ አለ ማሳለፍ አብሮ አለ መጫወት ወሬ አለ ማውራት እና የፍቅር ጊዜን አለ ማሳለፍ የፍቅር ቃላትን አለ መጠቀም አፍቃሪ እና አነቃቂ ቃላትን አለ መናገር እኒዌስ በዚህ ነገር ላይ በነገራችን ላይ በጣም የሚገርመው ነገር ምንድን ነው አንዳንድ ጊዜ የፍቅር ቃላቶችን መጠቀም ለሀላል ሚስትህ አንቺም ለሀላል ባልሽ የተወደደ ነገር ነው እና ይህ ፍቅርን ይጨምራል እንጂ አይቀንስም ማለት ነው። እንደምትወጁ ግለጭለት። እንደምወዳ ግለጽላት። ሚስትህ እኮ ናት። ይቺ እኮ የአላህ ስጦታ እኮ ናት። አንቺም እንደዛ ውድ አህቴ ማለት ነው እና ስለዚህ የረሱልህ አደራ እስከሆነች ድረስ ሚስትህን በስነ ስርዓት ልትንከባከባት ልትወዳት፣ ውዴታ ልገልጽላት ይገባል ማለት ነው። ስድስተኛው ለራስ ትኩረት አለመስጠት፣ የአካል ጤና ጤናን አለመጠበቅ፣ ራስ መንከባከብ ማቆም ጤና ለመሆን ስሜታዊ ጤናን አለመንከባከብ፣ ጭንቀትና ቁጣን መቆጣጠር አለመቻል፣ ስሜትን መደበቅ፣ የግል ጊዜን አለመውሰድ፣ ለራስ ጊዜ አለመስጠትና በግል ጉዳዮች ላይ አለማተኮር እነዚህና የመሳሰሉት ነገራቶች በትዳር ውስጥ ያለውን ፍቅር ሊያቀዘቅዙም አልፎም ተርፎም ሊገድሉ ይችላሉ። እነዚህ ነገራቶች እንዳይከሰቱ ጥንቃቄ ማድረግና ችግሮችን ሲፈጠሩ በውይይት መፍታት የፍቅር ግንኙነትን ለማጠናከር ይረዳል። ማለት ነው። ስለዚህ ወንድሜ አስብበት፣ አንጅምቴ ማለት ነው። ሌላው ውድ ወንድሜ ለሕይወትህ የሚሆን ምርጫ ማለት ነው። ወንድሜ ልብህን ከመስጠትህ በፊት አስብበት። የምትመርጣት ሴት የህይወት አጋርህ ስትሆን ለአንተ ትክክለኛ ሰው መሆኗን አረጋግጥ ማለት ነው። ይህ ከማግባትህ በፊት የምታደርገው ነገር ነው። ከአንተ ጋር የሚስማማ፣ የሚግባባ የሚያበረታታ እንጂ ሸክም የሚሆንብን ሰው እንዳትሆን ተጠንቀቅ ማለት ነው። ወንድሜ ጋብቻ ማለት ራስን ለሌላ ሰው አሳልፎ መስጠት ነው እና ስለዚህ በምርጫ ላይ ብዙ ጊዜ መውሰድ በትዳር ውስጥ ፍቅርን ብቻውን በቂ አይደለም እና መተማመን እና መግባባትም ያስፈልጋል። እና ወንድሜ ሰውን ሳታውቀው በግምት መቅረብ ስህተት ነው። ከሁሉም በላይ ደግሞ ከነዚህ አይነት ሴቶች ራቅ። አንደኛ የትዳርን ጣዕም ከማሳመር ይልቅ እንድትማረር የምታደርግ ሴትን ራቅ። ከንፈሯ በፈገግታ ፋንታ በቁጣ የተሞላ ልቧን፣ በሰላም ፋንታ በቂም የተመረዘ ከሆነ ራቅ በል። የችግር ሁሉ ምርጫ እሷ የሆነች ሴት ራቅ ጠየቀኑ እንድትጨነቅ ሰላምህን እንድታሳጣህ እና የምታደርግ ከሆነ ራቅበል። ሁል ጊዜ ሰዎችን ለመቀበል ዝግጁ ሁን፣ ግን የሰዎችን ልብ መመርመር እንዳትረሳ። በውጫዊ ማንነታቸው አትታለል፣ ልባቸውን ተመልከት፣ ምን እንደሚደብቁ ይ እውነተኛ ማንነታቸውን ለመረዳት ሞክር። ፍቅር የህይወት መሰረት ነው፣ ግን ፍቅር ብቻውን ሁሉም ነገር መሸፈን አይችልም። ትዳር የሁለት ሰዎች ጥምረት ነው። ራስን አትጉዳ፣ ህልምህን አትግደል፣ ማንነትህን ጠብቅ። ውደ ውድ ወንድሜ እነዚህ ምክሮች ጥሩ ትምህርት ይሆኑልህ ዘንድ ተመኘውልህና አላህ መልካሙን ሁሉ ለእህቶችም ለወንድሞችም እንድገጥማቸው ልባዊ ምኞቴ ምኞቴና ዱዓዬ ነው። ኢንሻአላህ ደግሞ መልካሞች ሁሉ ለመልካሞች እንደሆኑ የታወቀ ነው ማለት ነው። ለዛሬ የነበረን ቆይታን ይመስላል። በሌላ ቪዲዮ ና ርስ እስከምንገናኝ የምንወዳት የምናከብራት የምንሳሳላት ማማ ኢትዮጵያ ሀገራችን ለዘራም ትኑር እያልኩኝ ወሰላሙ አሌይኩም ወራህመቱላሂ ወበ